ሰላም የኢትዮ ተከታታዮች ዛሬ እንደተለመደ እናንተን የህልም ፍቺ ይዤላችሁ ቀርብ ያለሁኝ፣ ከህልሞቹ ጋር መቅደል ላይ ነኝ። እንደዚህ ከታተልን ጋብዛችኋለሁ። ህልሞቻችሁ እንዲፈታ ምፈልጉት ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫ እንዳረሱ፣ አዳዲስ ሲወጣ እንዲደርሳችሁ ማለት ነው። ሁለተኛው ቻናል ላይ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ሶስት ቪዲዮ ደግሞ አይታችሁ ካልተፈታ አልተፈታም ካላችሁኝ ስር ህልሙ ማስቀመጣችሁን እንዳረሱ ያው መጨረሻ የምለቀው ቪዲዮ ላይ አስቀምጡልኝ ማለት ነው። ያው ቪዲዮ ደግሞ ሲረዝም በማፍጠኛ እዩት እያየ አላልፍም። ያው በተራ ስለሆነ ሶስት ቪዲዮ ቼክ አድርጉ ከመላካችሁ በፊት። አሁን ወደ እናንተ ህልም ፍቺ ወስዳችኋለሁኝ። ላይክ ማድረጋችሁን ደግሞ አትርሱ። ሀና፣ አንደኛ ህልም ይህ ህልም ካየው ቆየው ግን ምንም ሊፈታልኝ አልቻለም። እኔ ከአንድ አባቴ መነኩሴ ጋር ሆኜ ትልቅና ወፍራም የሆነ ዛፍ ላይ ወጣው፣ እሳቸው ይከተሉኛል። መሀል ስደርስ ግን ሊያንሸራትተኝ ሲል ይዤሽ ሂጂ፣ በርቺ አለው፣ እያየሁሽ ነው፣ እየተከተልኩሽ ነው ይሉኛል። በስተመጨረሻ ወጣ ነው እና ጨረስን። ከዛ እሳቸው ሁለት የዛፍ ግንዶችን እኛ ካለንበት ጋር በማገናኘት ሶስቱንም በቅርንጫፎች አሰሯቸው፣ እንደ ሹሩባ ሰሯቸው። ከዛ አንድ ወፍራምና ሰፋ ያለ ሆነ። ሁለት የማውቃቸው ሰዎች ተጨምረው በአንድ ላይ ሆነን አባ በአዘጋጁ ለወንበር ከላይ ዛፍ ላይ ተቀምጥን። አየፍች ላይ ምንድን ነው? እሺ ካህን ማየት በለት የዋሉ ቅዱሳንን ነው የሚያመላክትሽ። እና ከአንቺ ጋር እንደሆኑ ያየሽበት ቀን ቀኑን ካስታወሹው በዕለቱ ያሉ ቅዱሳን ናቸው፣ መነኩሴ ያየሻቸው ማለት ነው። እና ከፍታን ከፍታን ትልቅ ቦታ እንደምደርሽ የሚያመላክትሽ ነው። እና ወንበርም ሹመትን ክብርን ነው የሚያመላክተው። ያው ሲያንሸራተተሽ አለው ብለው ሲደግፎሽ ነው ያየሽው። በጣም ቆንጆ ነው። ሶስቱንም አገናኝተው ደግሞ አንቺ ወንበር የተዘጋጀ ላይ ስትቀመጭ ና ያየሽው ክብረን ሹመትን ነው የሚያመላክትሽ። በጣም ቆንጆ ነው፣ መልካም ነገር ነው የሚያመላክትሽ። ሁለተኛ ያየው ቤተክርስቲያን ውስጥ ሆኜ ነው ስንዴ እያበጠርኩ እንክርዳድ በማንጓላ ለብቻው አለየዋለው ይህ አየው የአዘርት አይነት በአጠቃላይ ስንዴ በረከትን ያመላክታል። ሁለተኛ ግን ቁርባንንም ያመላክታል። ከእንክርዳዱ መለየቱ በጣም ቆንጆ ነው። ስንዴ ቁርባንንም ያመላክታል። በጣም ቆንጆ ነው። መለየትሽ በጣም ጥሩ ነው። ያው እንዳልኩሽ የአዝርት አይነት በአጠቃላይ ጥሩን ከመጥፎ እንትኑ መለየት ነው። እንክርዳዱ መለየትሽ በጣም ቆንጆ ነው። ያው እንዳልኩሽ በረከትም ነው ስንዴ፣ ሁለተኛ ደግሞ ያው ቁርባንን ያመላክታል እ ሶስተኛ ህልም ከሰው ከሰዎች ጋር ሆኜ ነጠላ ለብሼ መዝሙር እየዘመርኩኝ በእጄ ቁልፍ ይዣለሁ። ድንገት ዝናብ ይመጣል። ከዛ ሸንጥ ላይ ይዤ ነበር ከአንዲት ከማውቃት ልጅ ጋር ሆነን ተጠለልን። ምንድን ነው ፍችለኝ። መቅ እሺ ነጠላ ጸጋ ነው። መዝሙር መዘመር ምስጋና ነው። በጣም ቆንጆ ነው። ሌላኛው ዝናብ የስጋ ፈተና ነው፣ ግን ጥላ ይዛሽ ነበር። ጥላ ማለት የእመቤታችን ከለላ ጥበቃን ነው። በእምነትሽ ጠንካራ እንደሆንሽ የሚያመላክት ነው። ያው ጥላ የእመቤታችን ጥበቃ ከለላ እንዳለ ከአንቺ ጋር ነው የሚያመላክተው። ዝናብ መጠለሽ በጣም ቆንጆ ነው። ዝናብ የስጋ ፈተና ስለሆነ የሚያመላክተው መጠንከር ነው። በእምነት መጠንከር ነው የሚያስፈልግ። ያንን ነው። በተጨማሪ ደግሞ ያው ቁልፍም በእጅ ይዤ ነበረን የነበረን ያልሽ በእጅሽ ቁልፉ ማለት የሁሉ ነገር መፍትሄው፣ ለሁሉ ነገር፣ ለስራ የሚሆን ለፈለግሽ ነገር መፍትሄው እጅሽ ላይ እንዳለ የሚያመላክትሽ ነው ለስራውም ለሁሉ ነገር ማለት ነው። በጣም ቆንጆ ነው። ያንን ነው የሚያመላክትሽ። ማሂታ ሰላም፣ መቅዲ ሰላም። የእህቴ ባል ነው፣ ልጆቹን እና ሚስቱን ጠርቶ ሲጋብዛቸው እኔ ግን ከሩቅ ነው የማያቸው፣ አልተቀላቀልኳቸውም። እነሱ አይተውኛል፣ ነገር ግን ከተፋቱ ቆይተዋል። እሺ፣ ያው አብሮ መመገብ አብሮነትን ጥሩ፣ መልካም የሆነ ግንኙነትን ነው የሚያመላክተው። ያው ተፋትተዋል ነው ያልሽኝ፣ ግን በመካከላቸው ጥሩ የሆነ ግንኙነት እንደሚኖር ነው የሚያመላክተው። አብሮ መብላት ያንን ነው የሚያመላክተው። ትንሳኤ ሰላም፣ መቅዲ ሰላም። የማላውቀው ገዳም ሄጄ ከዛ በመንፈስ የታመመች ሴት ጸበል ደፋችብኝ፣ ልብሴ ሁሉ ረጥቦ እዛው የጸበል ቦታ አራቁቷን የሆነች ሴት ጎን እና ጎኗ ላይ ትርፍ እጅ አለባት። ከዛ አዳራሽ ውስጥ ገባሁኝ። የሚታዘል ጥቁር ቦርሳ ይዤ ነበረ። ከዛ አስተባባሪዋ መጥታ ለምን ያህል ጊዜ ነው የምትቀመጭው አለችኝ። አላወቅኩም አልኳት። ከዛ ስፕራይት ኦር ኮካ ግዢ አለችኝ የገዳሙ ነው። ከዛም ስፕራይት አልኳት። አስር ብር ነው አለችኝ። ሁለት አምስት አምስት ብር ሰጠኋት። ፀጉሬ ላይ ሻርፕ አስሮ ነበር። የገዳሙ አዳራሾች ውስጥ ምንጣፍ ላይ ቁጭ ብዬ ነበረ። እሺ አእምሮ የታመመ እብድ ማየት ያው ጥሩ ነው ሲሳይ፣ ምር ማግኘትን ነው የሚያመላክተው። ቆንጆ ነው። ጸበል፣ ድነት ማግኘትን ነው። የማላውቀው ገዳም ያው ገዳሙ ግልጽ ቢሆንልሽ ብትሄጂ ቆንጆ ነበር። ያው ታቦቱ ጠርቶሻል። ያው ግን ያው ማቅራበሻል። ገዳም ከቻልሽ ብትሄጂ መልካም ነው። ሌላኛው ቦርሳ፣ ጥቁር ቦርሳ አንደኛ ወንድ ልጅን ያመላክታል። ሁለተኛ ደግሞ ታታሪነትን፣ ጥንካሬን ጥቁር ቦርሳ የሚያመላክተው ሀብትን ያመላክታል። ቆንጆ ነው በጣም። ሌላኛው ያው ጣፋጭ ነገር መጠጣት ሲሳይ ነው፣ በጣም ቆንጆ ነው። ሌላው ደግሞ ምንጣፍ ላይ መቀመጥሽ፣ ምንጣፍ ሀብትን ነው የሚያመላክተው። በጣም ቆንጆ ነው። ጋር ሰላም ሰላም፣ በተደጋጋሚ አለፍሽኝ። በማርያም ፍችልኝ። በተደጋጋሚ በፍቅር የተለያየው ሰው ከነ ቤተሰቡ እናቴ ቤት መጥቶ ሶፋ ላይ ተቀምጦ አየዋለው። እባክሽ በፈጣሪ ፍችልኝ። አመሰግናለሁ። እሺ እናት፣ እያሰበ እንደሆነ ነው የሚያመላክተው። ወደ እናንተ ህይወት ወይም ወደ አንቺ ህይወት ተመልሶ ሊመጣ እንደሆነ የሚያመላክትሽ ነው። ያው ተለያይታችኋል ግን እሱ እያሰበ እንደሆነ መልሶ ያንን ግንኙነት እንደፈለገ ነው የሚያመላክተው። ቤት ያው ወደ እናንተ ህይወት ማለት ነው ሲመጣ ማለት እና ሶፋ ላይ ተቀምጦን ሶፋ ጸጋን ቆንጆ ነው ሀና ሰፋ፣ ሰላም መቅዲ፣ ተባረኪ። አሜን። ህልም እንደ አንድ ቢች ዳር ይመስለኛል እኔ እግሬን ሰቅዬ ድልቅ ቅብዬ ምዝናና ይመስለኛል የድሮ ፍቅረኛዬ ክስታ ይመታል። ከሴት ጋር ተነሳው ብዙ ከሴት ጋር ተነሳው ብዙ ሀገር ሴቶች አሉ፣ ልጆች አሉ፣ ጅዋ ይጫወታሉ። ዝናብ ዘንቦ አዋርቶ መሬት ውሃ አለ፣ ሳር አለ። ተጠንቅቂ ጭቃ እንዳይነካኝ አልፋለው በዛ መቅዴት ጋር የለው ጭቃ ያው ኃጢአትን መከራን ነው የሚያመላክተው። እንዳይነካሽ ሆንሽ ማለፍሽ በጣም ቆንጆ ነው። ሳር ጤና ነው የሚያመላክተው። በጣም ቆንጆ ነው። ጭቃው ስላልነካሽ ቆንጆ ነው በጣም። ሌላው ቢሽ ዳርቻ ላይ ግሪን ሰቅዬ ድልቅቅብዬ እምዝናና ይመስለኛል ፍቅረኛ እስክስታ ይመታል። እስክስታ ጭፈራ ምናምን ጥሩ አይደለም፣ የወጣት እልቂትን ነው የሚያመላክተው ጭፈራ። ያው አንቺ ግን ተዝናንተሽ ያው፣ ውሀ ዳርቻ ላይ ንጹሕ ኩል ያለ ውሃ ከሆነ መጪ አስደሳች ነገር በህይወትሽ እንዳለ የሚያመላክትሽ ነው። በጣም ቆንጆ ነው። ፍቅር ሰላም መቅዲ፣ በተለያየ ቀን ነው ያየሁት። ሸንኮራ መብላት እርጎ በጆግ መጠጣትና ፍራሽ ላይ ሶስት ህጻናቶች ባንቺ ልብስ ተጠቅልለው ተኝተው አየው። ምን ይሆን መቅዴ ፍችልኝ? እሺ ህጻናትን ማየት መንፈስ ቅዱስን ሲሳይን ነው የሚያመላክተው። በጣም ቆንጆ ነው። ሸንኮራ፣ ጣፋጭ ነገር በአጠቃላይ ሲሳይ ብር ማግኘትን ነው የሚያመላክተው። እርጎም ያው የምኞት መሳካትን መልካም ነገርን ነው የሚያመላክትሽ። በጣም ቆንጆ ነው። ነቅድ እንዲነሽ እግዚአብሔር ይመስገን። ዛሬ በህልም ያየሽው እስኪ ፍርችልኝ። ይመስለኛል ሁለት ማንጎ ፍሪጅ ውስጥ የተረሳ ነበረ እና ለልጄ ፍሪጅ ውስጥ አስቀምጠን የረሳ ነው አለ እኮ ማንጎ ነው እንብላ ብዬ ከፍሪጅ ሳወጣ አንዱ ወደ መቆር ብሏል። ይህ እየተበላሸ ነው ብዬ ለእኔ ወሰድኩት እና በላሁት። ከዛ ወዲያ ቮሚ ታደረገኝ እና ከዛ ሲያስመለሰኝ ሶስት ትሎች ወጡ። እያየኋቸው ከተበላሸው ማንጎ ውስጥ ነበር ማለት ነው እያልኩኝ ያልተበላሸውን ግን ለልጅ ሰጠሁት። ምን ማለት ነው? እሺ ያው ማንጎ ገቢን የሚያመላክት ነው። ገቢን የበሰለ ማንጎ ገቢን ነው የሚያመላክተው ግን የተበላሸ ሲሆን ግን ያው ያንን ማጣት ነው። ግን ያንን ስበይ ያስመልስሽ ነው ያየሽው፣ ተመልሶ ግን ገቢ እንደሚሆን ገቢ እንደሚኖርሽ ነው የሚያመላክትሽ። ሶስት ትሎች በዛ መሀል ላይ መውጣት ደግሞ ምቀኛ ነው ትል የሚያመላክተው። እንኳን ሞጣለሽ ያንን ነው የሚያመላክትሽ። በጣም ቆንጆ ነው። እንደተመቻችሁ ተስፋ አደርጋለሁ። ወይ ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ተጠቀሙ። ላይክ ሼር ማድረግ እንዳትረሱ። ይደው ምልክቱን መጫን እንዳትረሱ። አዳዲስ የወጣ እንዲያስታችሁ ማለት ነው። ላይክ ማድረጋችሁን ደግሞ አትርሱ። መልካም ጊዜ። በሌላ ህልም ፍቺ እስከምንገናኝ